ከአዳም እና ከሔዋን ጀምሮ ሴቶች በሰይጣን ተበላሽተዋል። ምንም አልተለወጠም። ባህሪ አለ። በዓለም ውስጥ ያሉ ሁሉም ሴቶች በጣም ብዙ ማድረግ ይፈልጋሉ። ውጫዊ ውበት። የውበት እና የሰውነት እንክብካቤ ገበያው ከ677 ቢሊዮን ዶላር በላይ ዋጋ እንዳለው ይገመታል፣ በዚህ ዓመት በ2025 ብታውቅ ትገረማለ። ከብዙ ባህሪያት ውስጥ አንዱ ነው ከሴቶች እና ሰይጣን ውጫዊ ውበት ሁለቱም አካል ናቸው። ሴቶች እና ሰይጣን የሚጋሩት የጋራ ጉድለት አለ። ለመገመት ግድ አለ። ውጫዊ ውበት። እንደገና ለአብራራ የሔዋን ውድቀት፣ ፈጣሪን ከማክበር ይልቅ ሔዋን ውጫዊ ውበትን ከፍ አድርጋ ነበር። አየህ ሔዋን ጥበብን ፈለገች። ሔዋን ዛፉ ውብና ፍሬው የተወደደ እንደሆነ አየች። ዛፉ የሚሰጣትን ጥበብ ፈለገች። የሰይጣን ውድቀት ፈጣሪን ከማክበር ይልቅ በውጫዊ ውበቱ ልቡ ከፍከፍ አለ። ሌላም ነገር አለ። ያሴቶች እና ሰይጣን የሚያመሳስላቸው ነገር አላቸው። ውጫዊ ውበት ጥበብን ያበላሻል። አየህ ውጫዊ ውበት ተበላሽቷል። የሔዋን ግንዛቤ በሰይጣን ጉዳይ እውቀት ተበላሽቷል በውጫዊ ውበት ውጫዊ ውበትን ፍጥረትን ከፍ ከፍ ታደርጋለህ በፈጣሪ ፈንታ በሴቶች ላይ ምንም የተለወጠ ነገር የለም እና ሰይጣን ወደ ውጫዊው ውበት ሲመት ታሪክ በማስረጃ የተሞላ ነው ከዛሬ እርቆ ማየት የለቦት ማኅበራዊ ሚዲያ ሞልቷል ከሴቶች ጋር ውጫዊው ውበትን ማን ከፍ ያደርጋል ሴቶችም ዕውቀትን ያበላሻሉ በዓለም ላይ ካሉት በቢሊዮን ከሚቆጠሩ ሴቶች መካከል አንዷን ሴት ጥቀስ ከንቱነት ከንቱነት በዕብራይስጥ ከሂቬልኩ ተፈጥሮን ያመለክታል። ምድራዊ ነገሮች፣ ክፉ ጥበብን የመፈለግ ስህተት። ይህ አይመጣም ከፈጣሪያችን የሚታወቅ ይመስላል። ከፀሐይ በታች ምንም አዲስ ነገር የለም። ሕዝቅኤል 28 17 የአራማይክ መጽሐፍ ቅዱስ በቀላል እንግሊዝኛ ስለ ሰይጣንና ውበት ነው። አስራ ሰባት ከውበትሽ የተነሳ ልብሽ ከፍ ከፍ ብሏልና፣ ጥበብህ ተበላሽታለች። በውበትሽ ጣልኩ በነገስታት ፊት ወደ ምድር፣ እኔም ሰጥቻችኋለው ሙስናህን ለማየት ለነሱ። ኦሪት ዘፍጥረት ሦስት ቁጥር ስድስት አዲስ ሕያው መጽሐፍ ቅዱስ ስድስት ሴቲቱም አመነች ዛፉ መሆኑን ባየች ጊዜ፣ ፍሬዋም ለእርስዋ መልካም ሆነ፣ ጥበብን ፈለገች፣ የዛፉ ጥበብ ሴትየዋ ፍሬውን ወሰደ ከፍሬውን በላ እርሷዋን ደግሞ ለባሏዋ ከእርሷዋ ጋር ሰጠችው ከፍሬውን በላ።